ልጆቻችን በተለይ ስታርታፖችን ስናይ ልጆቻችን ላይ በቴክኖሎጂ እየመጣ ያለውን ውጤት በኤአይ እየፈጠሩ ያሉትን ፕሮዳክቶችና እያመጡ ያሉትን ውጤቶች ስንመለከት በእውነትም ይህንን በደንብ አጠናክረን ማስቀጠል የሚገባን፣ የኢትዮጵያን የዕድገት ደረጃ የሚያሳይ በእርግጥም የእነኚህ ልጆችና ወጣቶች ከስር በዚህ ደረጃ ተወዳዳሪ የሆኑ መውጣት ለሀገራችን ትልቅ ብስራት ነውና እንደዚህ አይነት ኮንፈረንስና ኤግዚቢሽኖችን ማካሄድ ነው ይበል የሚያሰኝ ነው። በሀገሪቱ በቴክኖሎጂ ልማት ላይ ትልቅ ለውጥ እና እድገት እየተመዘገበ ይገኛልን ብለዋል ከንቲባዋ። ከተማዋን ስማርት ሲቲ ለማድረግ በዘመናዊ ቴክኖሎጂ የተደገፈ ስራ እየተሰራ እንደሚገኝ በማንሳትም ኢቴክስ 2025 ኤክስፖ ዲጂታል ኢትዮጵያን ለማረጋገጥ የተያዘውን ግብ ለማሳካትም አንዱ ማሳያ መሆኑን አንስተዋል። ከተማችን ስማርት ሲቲ ወደ መሆን እየሄደች ነው። ዲጂታል ኢትዮጵያን ለማረጋገጥ ያስቀመጥነውን ግብ ማሳካት ላይ እንደደረስን ማሳያ ነው። ትልልቅ ኢንተርናሽናል ካምፓኒዎች መጥተዋል። የእኛዎቹም ተወዳዳሪ ሆነው እጅግ በጣም በሚያኮራ የፈጠራ ውጤት አግኝተናቸዋል። ይሄ በዓለም ደረጃ ተወዳዳሪ ለመሆን በሀገራችን ደረጃም ዲጂታል ኢትዮጵያን ለማረጋገጥ በጣም ወሳኝ ነው።